ፍቅር የረቀቀ ፍልስፍና የለም። በናዚ ማጎሪያ ካምፖች ዙሪያ ካነበብኳቸው ምርጥ መጽሐፍት መካከል አንዱ ማንሰርች ፎር ሚኒንግ የሚለው ነው። መጽሐፉ ስነ ጽሑፋዊ፣ ስነ ልቦናዊና ፍልስፍናዊ ደረጃዎች ስላሉት ሶስት የተለያዩ መጽሐፍትን ከማንበብ ጋር ተመጣጣኝ ነው። ታሪኩን በደፈናው ስናነበው የሥነ ጽሑፍ ስራ ነው። ጸሐፊው በካምፕ ውስጥ ስለገጠመው ነገሮች ይነግረናል። ስለ የዕለት ተዕለት ኑሯቸው እና ተግባሮቻቸው፣ በእስረኞችና በጠባቂዎች መካከል ስላለው ግንኙነት ዘርዝሮ ያጫውተናል። በካምፕ ውስጥ ስላለው ሕይወት ደማቅ ስዕልን ይስልልናል። የሥነ ልቦና ሥራ እንደ መሆኑ መጠን ደግሞ በእስረኞች አእምሮ ውስጥ ጠልቆ ይገባል፣ ባሕሪያቸውን ይነግረናል። መጀመሪያ ወደ ካምፕ ሲቀላቀሉ የሚገጥማቸውን አሰቃቂ ሁኔታና ድንጋጤያቸው በቆይታ ሲላመዱት የሚያሳዩት መደንዘዝና ግዴለሽነት በሕይወት ከወጡ ደግሞ እፎይታቸውን ሁሉ ይገልጻል። በአጠቃላይ መጽሐፉ የሰው ልጅ ባልተመቻቹ ሁኔታዎች ውስጥ ሲያልፍ የሚያሳየው ሥነ ልቦናዊ ባህሪያት ጥናት ነው። ሰዎች ከገሃንብ እሳት በሚገዳደር ስቃይ ውስጥ ሲያልፉ በጭንቅላታቸው ምን ይመላለሳል? ገደቡስ እስከየት ነው? በመጨረሻም የፍልስፍና ጥያቄ አለ። የሰው ልጅ አእምሮ ሁልጊዜ ትርጉም ለማግኘት ይጓጓል። ደግሞም ይህ ምኞት በእንደዚህ አይነት ከባድ ሁኔታዎች ውስጥ ጠንከር ያለ ነው። በፈላስፎችና በሥነ ልቦና ምሁራን መካከል ሰዎች የእውነት ምንድን ነው የሚፈልጉት በሚለው ርዕስ ለዘመናት ብዙ ክርክር ተደርጓል። ፍሮይድ የአእምሮ ፍላጎት ሁልጊዜ ደስታን መፈለግ እንደሆነ ከፍተኛ ጥሪውም ይኸው መሆኑን ሐሳብ አቅርበዋል። ፍሮይድ ጨምሮ ወሲባዊ ደስታ ከፍተኛ የደስታ አይነት እንደሆነና ሌሎች ደስታዎች ሁሉ የወሲብ ፍንካች እንደሆኑ በስፋት አብራርቷል። በፍልስፍና አነጋገር ፍሮይድ ሰዎች ሁሉ ሄዶኒስቲክ ናቸው እያለ ነው። ከዚያ ታዋቂ የስነ ልቦና ባለሙያ አልፍሬድ አድለር የተለየ ሞዴል አቀረበ። እንደ አድለር ከሆነ የሰው ልጅ የሚፈልገው ከፍተኛ ማኅበራዊ ደረጃ ነው። ፍሬድሪክ ኒቼ ሰዎች በእውነት የሚፈልጉት ታላቅ ኃይልን መጨበጥ እንደሆነ በማስረዳት ይህንን ስነ ልቦናዊ እሳቤ በፍልስፍናውም ያጠናክራል። በመጨረሻ የምናገኘው ቪክቶር ፍራንክልን ነው። ቪክቶር በበኩሉ በሕይወት ውስጥ ትርጉም ማግኘት የሰው ልጅ ከፍተኛ ዓላማ ነው ይላል። በየትኛውም ሁኔታ ውስጥ ቢሆኑም የሰው ልጆች በሕይወታቸው ውስጥ ትርጉም ለማግኘት ይዳክራሉ። በመጨረሻም ቪክቶር ሎጎቴራፒን ፈጠረ። ለመሆኑ ሎጎቴራፒ ምንድን ነው? ሎጎቴራፒ ከፍሮይድ የሳይኮአናሊሲስና ከአድለር የግለሰብ ስነልቦና ጋር እንደ ሦስተኛው የቬና ሳይኮቴራፒ ፈርጅ ተደርጎ ይወሰዳል። ሎጎቴራፒ የተመሠረተው ኤግዚስተንሻላዊ ፍልስፍና በሆነው በኪርጋር የትርጉም ፈቃድ ላይ ሲሆን ይህም ከአድለር የኒችያን የኃይል ፈቃድ ወይም የፍሮይድ የደስታ ፈቃድ ጋር ይቃረናል። ሎጎቴራፒ ከስልጣን ወይም ከመደሰት ይልቅ የሕይወትን ትርጉም ለማግኘት መጣር በሰዎች ውስጥ ዋነኛው ከፍተኛ ኃይል ያለውና አንቀሳቃሽ ኃይል ነው በሚለው እምነት ላይ የተመሰረተ ነው። አንድ ታሪክ ስለሚጠቅመን ላጫውታችሁ። ባለ ታሪካችን ሉዊን ጆንሰን ከባህር ኃይል ስትሰናበት በአንድ በዋነኛነት ጥቁሮችና ሂስፓኒኮች ከሚበዙበት ትምህርት ቤት እንግሊዘኛ ቋንቋ ለማስተማር ተቀጠረች። የተማሪዎቹን የጀርባ ማንነት፣ የቤተሰቦቻቸውን ድህነት፣ ሱሰኝነታቸውን፣ ግዴለሽነታቸውን፣ በዘር መከፋፈላቸውን፣ እርስ በእርስ ያላቸውን ጥላቻ ዘርዝሬ ለመግለጽ ይዜ አይበቃኝም። በመጀመሪያ እንደ ቋንቋ አስተማሪነቷ ስለ ሰዋሰው፣ ስምና ቅጽል፣ ግስና ተውሳ ከግስ ለማስተማር ጣረች። የሚሰማት ጠፋ። ጭራሽ ያሾፉባት ጀመር። ጆንሰን ያልጠበቀችው ገጥሟት ግራ ብትጋባ የተማሪዎቹን ቀልብ ለመሳብ ከስነ ጽሑፍ ሌላ ኃይል እንደሌለ ተረዳች። ከሰፊው የስነ ጽሑፍ ባህር እየጠለቀች ስታስተምራቸው ግን እየጣፈጣቸው መጣ። ሁለቱንም ጆሮዎቻቸውን ሙሉ ልቦናቸውንም ይሰጧት ጀመር። ተማሪዎቿን ለማነሳሳት የዲለን ዲለን የውድድር ዝግጅት አዘጋጀች። ዲለን የታወቀው አሜሪካዊ ሙዚቀኛ ቦብ ዲለን ታምበርሊን ማን እና ሌላኛው ዲለን የዌልሳዊ ቶማስ ዲለን ነው። ድናት ጎ ጀንትል ኢንቱ ዘ ጉድ ናይት። እዚህ ፊልም ውስጥ ቀልቤን የሳበኝ ጉዳይ መምህሯ የቶማስ ዲለን ግጥም ላይ ያሉትን የሚከተሉትን ስንኞች ተማሪዎቹ ከሚያውቁት ሕይወት ከሚረዱት ስሜት ጋር አስተሳስራ ማቅረቧ ነው። ወን አይ ዳይ ማ ሄድ ዊል ቢ ሃይ። አንዱ ተማሪ ይሄ ምን ማለት ነው ብሎ ይጠይቃታል። ዩ ሴድ ዳት ን ይ በ ን በት ነ በለምንን ፍለጋ የሚነግረን ይህንኑ ነው። ሁሌም ምርጫ አለን። ላለመሞት መምረጥ እንችላለን። ግን አንገታችንን ቀና አድርገን በክብር ለመሞትም ምርጫ አለን። ፍራንክል ጨምሮ የሚነግረን ስለ ተስፋ ነው። ተስፋ መቁረጥ የሞት ትኬት ነው ይለናል። ልባችንን ከፍርሃት ይልቅ በፍቅር መሙላት እንደሚገባ ነው በአጽንኦት የሚነግረን። አብዘርዲዝም የሚባል የፍልስፍና ዘርፍ አለ። ከእሱ በፊት ግን ትንሽ ስለ ቪክቶር ፍራንክል እናውራ። ቪክቶር ፍራንክል አይሁዳዊ ዶክተር ነበር። በናዚ ጀርመን የግድያ ካምፕ ውስጥ ከኖሩ ሚሊዮን አይሁዳውያን አንዱ ነበር። ቪክቶር ከዚህ የግድያ ካምፕ በሕይወት ከተረፉት ጥቂት አይሁዳውያንም አንዱ ነበር። ቪክቶር ስለዚሁ ገጠመኙ መጽሐፍ ጽፏል ማንሰርች ፎር ሚኒንግ የሰው ልጅ በሕይወት ውስጥ ከፍተኛ ዋጋ የሚሰጠው ለደስታ ወይም በማኅበረሰብ ውስጥ ለሚኖረው የክብር ቦታ አይደለም ይልቁንም የሰው ልጅ ነፍስ ረቂቅ ምኞት በሁሉም ነገር ውስጥ ትርጉም መፈለግና ማግኘት ነው የሰው ልጅ በከባድ ስቃይ ውስጥ እንኳን ቢሆን ለስቃዩ ትርጉም ካገኘለት የህይወቱን ዓላማ እንዳሳካ ይቆጠራል ይላል ቪክቶር እኛ ሁላችንም ከጥልቅ ነፍሳችን የሙጥኝ የምንለው ትርጉምን ነው። እዚህ ጋር አብዘርዲዝም ይመጣል። እንዲህ ይላል ፍልስፍን ነው፣ ህይወት ትርጉም አልባ ናት። በህይወት ውስጥ ትርጉም መፈለግ ከንቱና ነፋሰን እንደ መከተል ነው። አትልፋ። ትርጉም የለሽ ኑሯችሁን በዘፈቀደ ኑሩ። ከአብዘርዲዝም ቀንደኛ ፈላስፎች መሃል አልበርት ካሙ አንዱ ነው። በሚት ኦፍ ሲሲፐስ የሚል መጽሐፍ ጽፏል። የመጽሐፉ ልብ የግሪክ አፈ ታሪክ ነው። ሲሲፈስ የሚባል ግሪካዊ ላጠፋው ጥፋት መቀጣጫ እንዲሆን አማልክቶች ፈረዱበት። ቅጣቱም ሲሲፈስ አንድ ከባድ ቋጥኝ እየገፋ ወደ ተራራ ጫፍ መውሰድ ነው። ነገር ግን ቋጥኙ የተራራው ጫፍ ላይ እንደደረሰ ተመልሶ ወደ ታች ይንከባለላል። የእኛም ህይወት እንደ ሲሲፈስ እና ቋጥኙ ውሃ ቅዳ ውሃ መልስ ነው፣ ትርጉም የለውም። አንድ የወለፈ እንዲህ ምሳሌ አልበርት ካሙ ጉዞ ሊያደርግ ባቡር ጣቢያ ተገኝቷል። ተራውን እየጠበቀ ድንገት ጓደኛው መኪናውን እየነዳ መጣ። መቼም በባቡር ከመጓዝ ከጓደኛ ጋር ዘና ብሎ መሄድ የተመረጠ ነው። ጓደኛው ልሸኘ ብሎ ግብዣ ሲያቀርብለት ሳያቅማማ ተቀበለ። መኪና ውስጥ ገብቶ ጉዟቸውን ጀመሩ። እየተጫዋወቱ ሲሄዱ ድንገት በመሃል መኪናው ከመስመር ወጥቶ ከዛፍ ጋር ተጋጨ፣ ተላተመ። አልበርት ካሙ ወዲያው ሞተ። ጓደኛው ግን አንድም ጭረት ሳያርፍበት ተረፈ። ታዲያ ጓደኛው አልበርት ካሙ ከሞት ጋር ያለውን ቀጠሮ እንዳያልፍበት የተላከ የሞት መልእክተኛ ነው። እንዴትም ቢታሰብ ትርጉም አይሰጥም። ታላቁ አብዘርዲዝም ፈላስፋ አብዘርድ በሆነ መንገድ ሞተ። አሁን ጉዳዩ ቪክቶር ፍራንክልና አልበርት ካሙን እንዴት እናስታርቅ ነው። የቱ ነው ቁንጽል፣ የቱ ነው ሙሉ? ፍቅር ያልነካው ልብ ትርጉም የለሽ ኑሮ ይኖራል። ከፍቅር ስንለይ ከትርጉም እንለያለን። ሕይወታችን አብዘርድ የሚሆነው ከፍቅር ስንንጠል ብቻ ነው። በፍቅር ውስጥ ሁሉም ነገር ትርጉም አለው። ኢየሱስ የሚያስተማረን ምሳሌውን ተከትለን በፍቅር መንገድ እንድንሄድ ነው። ከፍቅር የረቀቀ ፍልስፍና የለም። አበቃው።